ኢትዮጵያ 85% መሀይም ነው። አስረግጬ ነው የተማረው። ራሱ ሸምዳጅ ዶክተር ነው። የገበሬውን ማረሻ ሊቀይር አልቻለም። ቀንበር ሊቀይር ሊቀይር አልቻለም። ይሄን መሀይም አንከተልህ። ቀሚስ ጎታች ካገኘህ ዝም ብለህ ቀሚሱን ዝም ብድግ አድርገህ ነው ዝም። አዲስ አበባ ማታ ይህን ደንቆሮ መሀይም አልከተልም። አይ አንተ አያ ንገሮ ይባይ ውጋቶ ሆንክን እኮ እዚህ ይሄ ነው እኮ አሁን እኛን አረምደን ያለ ይሄ ውጋታ ስድስት ስልሳ ስድስት እያለ ይመጣልህ። እዚህ እርካሽ ውጣ ውጣከስ ዘመናዊ ሰው ብቻ ይግባ። የልጋጋን በባዶ እግሩ እየሄደ እግሩን በቆረቆ እየታጠብኩ መቀጠል አለብኛ ለወጣት ወደኛ ቤት እንዳይመጣ አስረግጬ ነው ምነግር ተነፋ ነፍ ለብሼ በባዶ እግሬ አቧራ እያስነሳ በቆለጤ ውስጥ አቧራ ይግባ ያለ ወጣት እንዳይመጣ ይያል በእውነት እኔ በጣም እኮ ሕዝቡ ደሞዝ፣ እንቁላል፣ አንድ እንቁላል እንዴት ትጾማለህ? የኢትዮጵያ ሕዝብ ነው። ፉድ ነው። ፋስቲንግ ጥያቄ ነው የምጠይቀው። አሁን አትበሳጭ፣ ኦርቶዶክስ ምናምን የምትባል ፔንቴ ምናምን፣ ሙስሊሙ አትበሳጭ፣ እየጠየኩ ነው። ለምን ትጾም አለ ምኑንስ ትጾመዋለ ከምን ትጾም አለ? ሆድ መች ሞልቶ መች ጠግበህ? ከምን ጾም እኮ መጽሐፍ ቅዱስ ማለት ከጥጋብ ነው፣ ከሞላ ከተትረፈረፈ ነገር ጾም ነው። አካልክን አድክም ነው። ደክመሃል እኮ ኢትዮጵያስ፣ በተለይ አማራ 35 ኪሎ ሜትር ቤተክርስቲያን ክርስቲያን ደክማል። ወገኔ ጾም የለም። ልብላስ ብትልኬት ይመጣል። ጎመን እኮ የለም በዚህ ሀገር ደግሞ ጎመን አንደኛ ምግብ ነው። እኛ ጋር ደግሞ በካራት እየመታልን ያደገው ለካ ጎመን አንደኛ ምግብ ነበረች። አባታችን ሲበላ እንስቅ ነበር። ገርገብ ያለችው ቀንበጥ ቀንበቷን ገርገብ ገርብ እቺን አሳጥቦ ከላይ ቀንበቷን ይበላል። አረንጓዴው በጨው ጠብጠብ እያለ ምንድን ነው የሰውየ የሚያደርግ? ለካ ጥቅም ነበሩ። መቶ ምናምን ዓመት ኖረ። ወንድም አስረግጬ እኮ እየነገርኩ ነው። ሃይማኖተኛ ይሁንክ ሞራል ቢስ፣ ይህን ጥያቄ ከመለስክ እኔም አቆማለሁ ፖለቲካውን ንግግሩ እወጣለሁ ትቼ። መልስ የለህም። ጥሩ ጥያቄ ነው እየጠየቅኩ ያለሁት አንድም ሰው አይመልስልን። ተባብሮ መስቀልና መቋሚያ ይዞ ንግደሩ ነው የሚል ስድስት ሳ ስድስት ይላል። ምን ይላል? ይመጣና ደግሞ ያኛው እንደነዘመድ ያልከው ይረግጣል፣ ይወጣል

ንቅ ያልተዘመረለት የቲክቶክ አርበኛ እስቲና ሞገሶ ሞጣም ባማርኛ ፖለቲከኛ ነው ያውም ዓለም አቀፍ ሀገራችን ካለ ምኩል እንድትልከፍ ሞጣ እየለፋ ነው፣ እኛ እንንከርፈፍ። ከረፈ በጣም ወድለት በቺክ በኩል ምርጫ ሞጣ የሚመቸው ትልቅ መቀመጫ ጥማት ነበረበት እያለ ደንበጫ አንዳንድ ግን ለሰፋራ ሰፋራ ቢሉት ቁምጪ ትውልዱ ሸገር ነው ያውምኩ ይፈጪ ሞጣ ቀራኒዮ የአሜሪካ ቁምጪ ቁምጪ ሞጣ ቀራኒዮ የአሜሪካ ቁምጪ ቁምጪ የመቻች ዋጓማን የኛ የሮማን ተሰማ ደቀ መዝሙሮች ነን ማለት ነው። የመቻቹ ዋጓ ማ ዲስፓይት ሮማን ተሰማ የዛፍ ቁራጮች አርማ ቆምጨ ነው ንገዛሽ መጥቶ ከደንበጫ ቻ ደንበጫ ቻ ማለስኩላችሁ ሁሉ እንደዚህ ያዛፍ ቁራጮች አልሰማሽ የምታረው በትልቅ መቀመጫ ቦታ ነው ላለው የአራዳዎች ያራዳዎች ምርጫ ቻ ደንበጫ አልሰማሽም አዲሱን ዜና ለነሱ አዳ የምታራው በትልቅ መቀመጫ ሞጣ ነው እላለሁ። ያራዳዎች ምርጫ ያራዳዎች ምርጫ ለቆጮ መልሱ ቆንጨ ነው። ቆንጣጣ ብዬ ሰራውላችሁ ልሻ ከሰባተኛ ጀምራ ሽርሙጥና ያን ይዛ የሄደች ደቡብ አፍሪካ ለለጥጣ ተለጥጣ ከደቡብ አፍሪካ እንግሊዝ መጡ። እንግሊዝ አሁን ደግሞ በባልካን በእግሩ የሚገባ እዚህም ብሎ ስኮሮቶ ሙ ሲያብጥበት ሄዶ ይችን 68 ዓመት ሴትዮ ግጥ

ቆጮ በልተው አጫ የሚያሩ ናቸው። የልጆችን ፊታቸውን አላየሽ እነዚህ ወጣት እማራቸው ላይ ተጣጥፏል። ለምን በይ ቆጮ ይበሉና ያልተጣራ ቆጮ አንዳንዴ ያልተሰራ በደንብ ያልተሰራሉ ያን ቆጮ ይውጡና ከገራ አይነ ምድር ውጣ ተውጣ መከራ ነው መከራ ነው ያኔ አ ሲሉ ይሄ ይታጠፋ አላንተ እንደዚህ የሆነ ብረት ይዘው እኮ ነው የሚወጡት ሮማንም ጎረቤት አይነገሩኝ ትሰማለች ሌላ ጎረቤት ምን ሆንሽ ምን